እንደምን አመሽታችኋል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ተመስገን በየነ ነኝ። የምናስቀድመው አስቀድመው አርእስተ ዜናውን ነው። አርእስተ ዜናም ጠቅላይ ሚኒስትር አብይ አሕመድ ሁለንተናዊ ዕድገት እውን ለማድረግ እንዲቻል የሀገር ዕድገት ከልካይ አጥሮችን መግታት እንደሚገባም ተናገሩም። የኢትዮጵያ ሉዓላዊነትና የግዛት አንድነት በማስከበር አኩሪ ታሪክ ያለው የኢፌድ የአየር ኃይል ዘጠናኛ ዓመትን ክብረ በዓል አስመልክቶ ዛሬ በቢሾፍቱ የ10 ኪሎ ሜትር ሩጫ ውድድር ተካሄደ። ከንቲባ ዳነች አቤቤ ከውጭ የሚገቡ ምርቶችን እየተካላሉ የአምራች ኢንዱስትሪው ዘርፍ የአዲስ አበባ አስተዳደር ድጋፉን እንደሚያጠናክር ገለጹ። ከውጭ የዜና ምንጭ፣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ልዩ መልዕክተኛ ስቲቭ ዊትኮፍ በዩክሬን ያለውን ጦርነት ለማስቆም ከዩክሬን ልዑካን ቡድን ጋር በፍሎሪዳ ተገናኝተው መወያየት ጀመሩ። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ከእኛ ጋር ሆኑ። የመደመር መንግስት የሚያሻግር ሀሳብ የሚሻገር ሕዝብ ይዞ ለለውጥ የሚተጋ ራሱን እንደ ሻማ አቅልጦ ትውልድ የሚያሻገር ስርዓት ነው። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። የብልጽግና ዘር ሐሳብ ነው። ሐሳብን መቅዳት ብዙ ጣጣ አመጣብን። ምክንያቱም የተቀዳ ዘርና አረም የተቀላቀለ ስለሆነ፣ ከልካይነትን ቀንሰን አስቻይነትን እናብዛ። ፕራይቬት ሴክተሩ እንዲሠራ የሚያስችል አውድ እንፍጠርለት፣ እንደግፈው። መደመር እንደ ዕድል ነው፣ ብልጽግና ግን እንደ ድል ነው። መደመር ዕድል እንጂ ድል አይደለም። ድል የሚያደርገው ትጋት ነው፣ ሥራ ነው። ቀዳሚው ዜናችን ይህ ነው። ጠቅላይ ሚኒስትር አብይ አህመድ ሁለንተናዊ እድገትን ለማድረግ እንዲቻል የሀገር እድገት ከልካይ አጥሮችን መግታት እንደሚገባ ተናገሩ። ሀገራዊ ብልጽግናን ለማረጋገጥ በኩል ፍጥነት መጓዝ እንደሚገባም አሳስቧል። አቤል ሙሉጌታ የመደመር መንግስት እንደ ሀገር ለማሳካት የሚፈልገውን ብልጽግናውን በማድረግ ሂደት መፍጠር፣ መፍጠን፣ ማብዛትና ማጥራት ላይ ትኩረት ያደረገ ስራ መከናወን እንደሚገባ ጠቅላይ ሚኒስትር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች በሰጡት ማብራሪያ ላይ አንስተዋል። በተለይም እንደ ሀገር በዘመናት መካከል የነበሩ የስልጣኔ ጉዞዎቹ አለመቀጠል ዛሬ ላይ ኢትዮጵያ የማይገባትን ደረጃ እንድትይዝ አድርጓታልን ብለዋል። የመደመር መንግስት ይህንን ችግር ለመሻገር በፈጠራና ፍጥነት እንዲሁም ማብዛት ማግኘትና ማጥራትን መሰረት አድርጎ እንደሚሰራም ገልጸዋል። ብዙ ያልፈጠረ ጥራት ማረጋገጥ አይችልም። ከብዙ ፈጠራ ውስጥ ነው ጥራት ያላቸው ጉዳዮች የሚወጡት። ብዙ ለመፍጠር ደግሞ ፍጥነት ያስፈልጋል። ያልፈጠነ ሰው ባለው ሲዝን ባለው ጊዜ በርከት ያሉ ጉዳዮች መፍጠር አይችልም። ብዙ ስንፈጥር ብዙ ስንሮጥ ከነዚያ መካከል ጥቂቶቹ ረዘም ላለ ጊዜ ለመጓዝ ኳሊቲን ከዚያ ውስጥ መዞ ለማውጣት ያግዛል ማለት ነው። ኳንቲቲ ኦፖርቹኒቲ ነው፣ ኳሊቲ ግን ሪዛልት ነው። በኳንቲቲ ውስጥ በብዙ ፈጠራ ውስጥ አዳዲስ ነገር ለመፍጠር የምንማርበት ብቻ ሳይሆን ላስት የሚያደርግ ውጤት ለማቆየት እንጠቀምበታል። የኢትዮጵያን የብልጽግና መሰረት ለመጣል የሚቻለው ሁሉም በእኩል ፍጥነትና ትጋት መጓዝ ሲችል መሆኑንም ጠቅላይ ሚኒስትር አብይ አህመድ ለከፍተኛ አመራሩም አንስተዋል። የኢትዮጵያን ብልጽግና ሕልውና ለማረጋገጥ የምንፈልግ የኢትዮጵያን ብልጽግና መስራት መሰረት መጣል የምንፈልግ ከሆነ በእኩል መሮጥ ይኖርብናል። ኮንቲኒየስ ግሮስ ከሌለ የፍጥነት መጓተት ካለ፣ የፖለቲካ አዙሪት ካለ፣ የኢኮኖሚ ስብራት ካለ እነዚህ የኋላ ቀርነት መገለጫ ተደርገው ይወሰዳሉ። ለምን ተንኮታኮትን ያልን እንደሆነ በጋራ አንድ ሀሳብ ይዘን እኩል ስለማንጓዝ አንዱ ሲሄድ አንዱ ስለሚቆም ነው። ያን ማድረቅ፣ ማስተካከል፣ ማረም ያስፈልጋል። ለምን የኢትዮጵያን ብልጽግና ለማረጋገጥ እያንዳንዱ ሰው በተሰጠው እና ባለው ጊዜ ሳይሆን ከዚያ በላይ የሚተጋ መሆን አለበት። ያን ማድረግ ከቻልን ነው ስልጣኔ ማረጋገጥ የምንችለው። ዛሬ ያለችውን ኢትዮጵያ ካለችበት አረንቋ አውጥቶ ስልጡን ሀገር ለማድረግ ፍቱን መድኃኒቱ መደመር መር መንግስት ነው። የአገር እድገት በአግባቡ እንዳይከናወን ተግዳሮትም የሚሆኑ አጥሮች አሉ ያሉት ጠቅላይ ሚኒስትሩ፣ እነዚህም አካላዊ አጥር፣ ተቋማዊ ወይም ስርዓታዊ አጥርና ባህላዊ አጥሮች እንደሆኑም አንስተዋል። ይህንንም መፍታት ካልተቻለ ሀገራዊ እድገትን ማረጋገጥ አይቻልምም ሲሉም ጠቅላይ ሚኒስትሩ አንስተዋል። እነዚያ አጥሮች ብሬክ መደረግ ካልቻሉ እንደ ሀገር፣ እንደ ክልል፣ እንደ ከተማ እድገት አይመጣም። ለምሳሌ አዲስ አበባን ብንወስድ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ብሄድስ፣ አማራ ብሄድስ ሌላ ክልል ብሄድስ የመጀመሪያው ጥያቄ እውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። የአጥር ምን እያደረጋችሁ ነው፣ እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም፣ እውቀት ቦርደር የለውም ገንዘብ ያለው ሰው ዕውቀት ያለው ሰው የሚሰራ ሰው ከየትን ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመው። ባይዘው አጥሩ ማለቂያ የለውም። ዌዘን ኦሮሚያ ከሆነ ጅማ ከይሉባቦር ከሐረር ከወለጋ ሀንት ማድረግ ይቸገራል። አማራም ከሄዳችሁ እንደዚሁ ነው። የመደመር መንግስት ከትናንት ተምሮ ስህተትንም የሚያርም ዛሬ ላይም የሚሰራ ለነገም የሚያስብ እንደሆነም በመድረኩም ተነስቷል። በተለይም እንደ ሀገር በጋር አብሮ ለማደግ የሚያስችሉ ስልቶችን መገንዘብና መተግበር ከአመራሩ ይጠበቃልም ተብሏል። ብልጽግናን፣ ልማትን፣ ለውጥን፣ እኩልነትን አብሮ ማደግን ግብ ያላደረገ ማንኛውም ኃይል አሁን ካለንበት ወደሚቀጥለው ደረጃ ሊወስደን ይችላል ወይ? እነዚህን ለመመለስ ስልቶቻችንን ማየት ያስፈልጋል። ስልቶቻችን አንደኛው የፈጠራ መንገድ ነው። ሁለተኛው የፍጥነት መንገድ ነው። ሶስተኛው የዝላይ መንገድ ነው። ከኋላ ቀርነት ለመውጣት አዙሪትን ለመሻገር የወረት ውስንነትን ቀንሰን ወረት ለማበራከት የጊዜ ውስንነትን ለመሻገር ትናንትን ከነገ ለማስተሳሰር የዛሬን ድልድይ መስራት በእጅጉ አስፈላጊ ነው፣ ዛሬ ያልተገነባ ድልድይ ወደ ነገ ስለማያሻግር። ያን ስናደርግ መፍጠር መፍጠንና ሲያስፈልግም ሊፕሮግ ማድረግ ይቻላል ማለት ነው። ኢትዮጵያ ኋላ ቀር እንድትሆን ያደረጋት የሂደትና የውጤት ፍጥነት መጓደል ነው ያሉት ጠቅላይ ሚኒስትር አብይ አህመድ ፍጥነትን መሰረት ያደረገ ጥራት ያለው ለትውልድም የሚሻገር ስራ መስራት ይገባልም ብለዋል። ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች የሰጡትን ስልጠና በኤቢሲ በዚህ በኢትዮጵያ ቴሌቪዥን እንደዚሁም ደግሞ በሬዲዮኖቹና በማህበራዊ ትስስር በሁሉም ሚዲየሞቹ የሚተላለፍ ስለሆነ እንድትከታተሉ ከወዲሁ ለመጋበዝ እንወዳለን። ይህ ዜና እንዳበቃ የጠቅላይ ሚኒስትሩ ክፍል ሁለት የብልጽግና ፓርቲ ከፍተኛ አመራሮች ስልጠና የሚቀጥል ይሆናል ማለት ነው። ወደሚቀጥለው ዜና እናልፋለን። ከንቲባ አዳነች አቤቤ ከውጭ የሚገቡ ምርቶችን እየተካላለው የአምራች ኢንዱስትሪ ዘርፍ የአዲስ አበባ ከተማ አስተዳደር ድጋፉን እንደሚያጠናክር ገለጹ። ከንቲባ አዳነች በአቃቂ ቃሊቲ ክፍለ ከተማ ለስራ እድል ፈጠራ አስተዋጽኦ እያደረጉ ያሉ የአምራች ኢንዱስትሪዎችን ጎብኝተዋል። ለዜናው ዝርዝር ሙሐመድ አልቃድር። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ ከፍተኛ የስራ ኃላፊዎች የከተማዋን የኢኮኖሚ ሽግግር በማፋጠን እና ለወጣቶች የስራ እድል በመፍጠር ከፍተኛ አስተዋጽኦ እያደረጉ የሚገኙ ከጥቃቅንና አነስተኛ ወደ ኢንዱስትሪ ደረጃ የተሸጋገሩ ማዕከላትን ጎብኝተዋል። የአምራች ኢንዱስትሪው በልዩ ትኩረት እየተሰራበት መሆኑን በዚሁ ጉብኝት ወቅት የተገለጸ ሲሆን ለዘርፉም አስፈላጊው ግብአትና ድጋፍ እየተሰጠ ስለመሆኑ ተመላክቷል። የፓርቲያችን እና የመንግስታችን ትኩረት ከተሰጠው ዘርፍ ውስጥ አንዱ ኢንዱስትሪ ነው። ኢንዱስትሪ ከፍተኛ የእድገት ዘርፍ ተደርጎ ከኢንዱስትሪ ውስጥ ደግሞ አምራች ኢንዱስትሪዎች በልዩ ሁኔታ ድጋፍ ሊደረግላቸው እንደሚገባ ተስማምተን እየሰራን ያለ ነው። ኢንዱስትሪያላዊነት ደግሞ የማይቀር መዳረሻችን ነው እና ኢንዱስትሪ ደግሞ ሌሎችንም ዘርፎች አስተሳስሮ የሚይዝ ዘርፍ ነው። ከዚህ አንጻር ተገቢውን ትኩረት ለመስጠት አቅደን እየሰራን ያለነው። በርካታ ምርቶችን በሀገር ውስጥ በመተካት ከፍተኛ መጠን ያለው የውጭ ምንዛሬ መቆጠብ ከመቻሉም ባለፈ አዳዲስ ፈጠራዎች በኢንዱስትሪዎቹ በኩል እየታዩ መሆኑም ተገልጿል። እነኝህ የምናያቸው አሁን ዛሬ ያየናቸው ምርቶች አብዛኛውን ኮሪደር ልማት ላይ እነሱን የጠቀምነው ከውጭ አላስገባንም። እዚህ አሁን የገባንበት ክፍል ውስጥ የምናየው ይሄ ፎርስ ግራናይት ብለው የሚጠሩት ከግራናይት እና ከተለያዩ ከማርብሎች ከተረፈ ምርቶች የሚሰራ ነው። በጣም ጠንካራ ነው። ለፓርኪንግ ጭምር ተጠቅመንበታል። መንገድ ላይ ደግሞ ለእግረኛ መንገድ ተጠቅመንበታል። ከተጀመረ ገና ዓመትም አልሞላውም። እንደዚህ አይነት ምርት ኢትዮጵያ ውስጥ አልነበረም። የመጀመሪያ ነው፣ ስና ምርት ማለት ነው። አዳዲስ ፈጠራዎች መጥተዋል። የእንጨትና ብረታ ብረት፣ የፖሎች፣ የጨርቃጨርቅ፣ የዩኒፎርም ስራዎች፣ የምግብና ከምግብ ውጤቶች፣ የኮንስትራክሽን ማቴሪያልስ በስፋት መተካት እየተቻለ ነው ያለው። ይሄ ደግሞ አንዱ የሀገር ውስጥ ገበያ ምቹ ሁኔታ አለን፣ ይህን መጠቀም የምንችልበትም እድል አለ። ይህን በስፋትም በጥራትም እያመረትን ከሄድ ኦልሞስት አሁን የምንተካውን ምርት አርባ ሀምሳ ፐርሰንቱን ከፍ አድርጎ ሰባ ሰማኒያ ፐርሰንት በሀገር ውስጥ ምርት መተካት የሚቻልበት እድል ይኖራል። አሁን ላይ ግን እዚያ አልደረስንም። ያን ለማድረግ ነው እየተሰራ ያለው። ከንቲባ አዳነች አበቤ አምራቾች የዘርፉን ተወዳዳሪነት ለማሳደግ በፈጠራና ቴክኖሎጂ ታግዘው የጥራት ደረጃቸውን እንዲያሻሽሉ ጥሪ ያቀረቡ ሲሆን አስተዳደሩ ድጋፉን አጠናክሮ የሚቀጥል መሆኑንም ተናግረዋል። ያየናቸው የሚገርሙ ምርቶች ለሀገር ውስጥ ብቻ ሳይሆን ለውጭ ጭምር የሚላኩ ናቸው። እነኚህም ማበረታታት ያለባቸውን ችግር ቀረብ ብለን አውቀን ችግሮቻቸውን መፍታት የበለጠ እንዲሰሩ የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ የሚያስችለን አቅም በዜጎቻችን በተለይም ደግሞ ይሄን አምራቹን ኃይል ወጣቱን ኃይል ማበረታታትና እነሱ የሚሰሩበት እድል እንዲሰፋላቸው የማድረግ ስራ አቅደናል። ይሄንን ለማሳካት ነባሮቹን ማበረታታት፣ ማሳያ ማድረግ፣ እንዲሰፉ ማድረግ፣ እንዲጠነክሩ ማድረግ፣ አዳዲሶች ደግሞ ወደዚህ ዘርፍ እንዲገቡ ማስቻል ነውና ከዛ አንጻር ያየነው ስራ በጣም የሚያበረታታ ነው። የአዲስ አበባ ከተማ አስተዳደር ነባር ኢንዱስትሪዎችን በማጎልበት እንዲሁም አዳዲስ ኢንዱስትሪዎችንም በማበረታታት የኢንዱስትሪ ሽግግሩ ቀጣይነትን ለማረጋገጥ መስራቱን እንደሚቀጥል ተገልጿል። ዘጠና ዓመታትን የኢትዮጵያ ሉዓላዊነትና የግዛት አንድነት በማስከበር አኩሪ ታሪክ ያለው የፌሪ አየር ኃይል ዓመታዊ ክብረ በዓል ዛሬ በብሾች ተከብሯል። ለአየር ኃይል እድገት በሙሉ አቅም ይሮጣለሁ በሚል መሪ ቃል የ10 ኪሎ ሜትር የጎዳና ላይ ሩጫ የተካሄደ ሲሆን በርካታ አትሌቶችና በሺዎች የሚቆጠሩ ተሳታፊዎችም ታድመውበታል። ሰለሞን አባቡ ተከታትሎታል። ለቢሾፍቱ ከተማ የተለየ ድባብ የሰጣት የ10 ኪሎ ሜትር የጎዳና ላይ ውድድር በደማቅ ሁኔታ ተጠናቋል። በርካታ ክለቦች የተሳተፉበት ውድድር ነበር። በወንዶቹ ዘርፍ የመቻሉ አምሳ አለቃ ጌታ ነሙላ በቀዳሚነት ውድድሩን አጠናቋል። እንዲሁም ቢቄሌ አንበሶ ከኦሮሚያ ፖሊስ በሴቶቹ ቀዳሚ ሆና አጠናቃለች። ከዛ ባሻገር ጭምዴሳ ደበሌና ቢኒያም መላክ በወንዶቹ አንደኛና ሁለተኛ፣ ሀዊ ፈየሳና ግርማየት ገብረ እግዚአብሔር ደግሞ በሴቶቹ ሁለተኛና ሶስተኛ ደረጃን ይዘው አጠናቋል በአገራችን የአትሌቲክስ ሽልማት ታሪክ ከፍተኛው ሽልማት ሆኖ ተመዝግበዋል። ለአንደኛ ደረጃን ይዘው ላጠናቀቁት 500 ሺህ ብር ሽልማት ተበርክቶላቸዋል። እንግዲህ 250 ሺህና መቶ ሺህ ከዛም ባሻገር እስከ አምስተኛ ላሉት ደግሞ እስከ 50 ሺህ ብር የገንዘብ ሽልማት የተበረከተበት ነበር። ውድድሩ በጣም ደስ የሚል ውድድር ነው። ከውድድር ዝግጅት ጀምሮ ለዘጠናኛው የአየር ኃይላችን የምስረታ በዓል ለመጀመሪያ ጊዜም የተዘጋጀ ስለሆነ ብዛት ያላቸው አትሌቶች ነበሩ። በመጀመሪያ የረዳኝን ፈጣሪ አመሰግነዋለሁ። ውድድሩ ከባድ የሚባል ነበር። ከዚህ በፊት በእንደዚህ አይነት ውድድሮች ተሳትፎ አላውቅም። በማሸነፌ ደስተኛ ነኝ። የኢፌድሪ አየር ኃይል ዘጠናኛ ዓመቱን የሚያከብርበት ክብረ በዓል ነው። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ የሚያደርገውን የአስር ኪሎ ሜትር የጎዳና ላይ የሩጫ ውድድር ይህን በዓል በማስመልከት ነው እንግዲህ እዚህ በቢሾፍቱ ከተማ ያካሄደው። ኢትዮጵያ ታላቅ ሀገር ናት ስንል በምክንያት ነው። እንደ ኢትዮጵያ ታላቅነት እንደ ህዝብ ብዛታችን፣ እንደ ቆዳ ስፋታችን፣ እንደ ጀግንነታችን ይሄ ሀገር መሆን የሚገባው ደረጃ ላይ አይደለም። አሁን እየተሰራ ያለው ከተማችን ከአዲስ አበባ ጀምሮ በየአካባቢው እየተለወጠ ያለው ያ ቁጭት ስላለ ነው። ይሄ ሩጫ የብሾፍቱ ብራንድ ነው። ለብሾፍቱ ከተማ ብራንድ ነው። በየዓመቱ ምናልባትም ከዚህ በኋላ ከዚህ እጥፍ በርካታ እጥፍ በሚቆጠር ህዝብ ይከበራል በየዓመቱ። ለዚህ ራሳችንን ማዘጋጀት አለብን። እየመጣ ላለው እድገት እየመጣ ያለው ልማት ራሳችንን ማዘጋጀት መቻል አለብን። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኮማንደር ስለሺ ስህን ከዚህ በኋላ በቢሾፍቱ ከተማ እንደዚህ አይነት መሰል ውድድሮች ይቀጥላሉ የሚል ሀሳባቸውን ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ሰጥተዋል። ይሄ ይሄ ውድድርም ያው ከዚህ በኋላ ለቢሾፍቱ ህዝብ እንደ ብራንድ ሆኖ ይቀጥላል ብዬ አስባለሁ እኛም ማገዝ ባለብን ሁሉ እናግዛለን ማለት ነው። እንግዲህ 750 ኢሊት አትሌቶች ከተሳተፉበት ባሻገር ደግሞ 25 ተሳታፊዎች በደማቅ ሁኔታ የቢሾፍቱ ጎዳናዎች ድምቀት ነበሩ። ደግሞ ክፍያ በሲቢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀልሏል። በሲቢ ብር ክላስ በኩል እስከ አራት ወር ደሞዝ ብድር በአንድ ወስደው ያሸወትን ቀን የደሞዝ ቀን ያደርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜና እንደቀጠለ ነው። የባህር በር ለአንድ ሀገር የብሔራዊ ጥቅም ማስጠበቂያና የኢኮኖሚ ሉዓላዊነት ማረጋገጫ እንደሆነ ተጠቆመ። ኢትዮጵያ የባህር በሯን ያጣችበት መንገድ የሚያስቆጭ ሲሆን፣ ዛሬ ላይ የባህር በር ያስፈልገናል በሚል ጥያቄውን የሚያነሳ ትውልድም ተፈጥሯል። አቤል ሙሉጌታ ፐሪፕለስ ኦፍ ኤርትራያን ሲ የታሪክ መጽሐፍ ላይ የኢትዮጵያ የባህር ባለቤትነት ቀደምትነትን የሚያረጋግጥ የታሪክ ምስክርነት ሰፍሮ እናገኛለን። ወዲህ ደግሞ በዶክተር ያዕቆብ ኃይለማርያም ለህትመት የበቃው አሰብ የማናት መጽሐፍ የአክሱም ስርወ መንግሥት ጠንካራ የባህር ላይ ንግድ እንደነበረው፣ ኢትዮጵያም መግቢያ መውጫዋ መተንፈሻዋ ከፍ ሲልም አሰብ ሲሻገር ደግሞ ምጽዋ እንደነበርም አስቀምጧል። ዛሬ ላይ የዓለም የስበት ማዕከል የሆነው ቀይ ባህር ጥንታውያን የኢትዮጵያ ነገሥታት በጠንካራ የባህር ኃይል ቀዩን ባህር ከመቆጣጠር አልፈው የመንና ደቡብ አረቢያን የተሻገረ እንቅስቃሴ ያደርጉበት እንደነበረም ለታሪክም ተቀምጧል። የቀይ ባህርና የኢትዮጵያ የባህር በር ባለቤትነት ጉዳይ ጣሊያን ኤርትራን በወረራ እስከያዘበት የፈረንጆቹ 189 ዓ ም ድረስም ቆይቷል። በስተመጨረሻም ጣሊያን በ1933 ዓ ም ሲወገድ ቀይ ባህር ወደ ኢትዮጵያም ተመለሰ። ይህም የኢትዮጵያ የባህር ባለቤትነት በንጉሱና በደርግ ዘመነ መንግስትም ቀጠለ። የኢትዮጵያ የባህር ኃይልም በቀይ ባህር ላይ 1800 ኪሎ ሜትርን ያስተዳድርና ይቆጣጠር እንደነበረ የትናንት ኃይል የሚታወስ የሚቆረቁር፣ የሚቆጭ የታሪክ እውነትም ነው። ይህም ማለት ኢትዮጵያ እስከ 20 ማይል ድረስ ከየብስ ወደ ባህሩ በባለቤትነትና በግዛት እንድትቆጣጠር ዓለም አቀፍ ሕግ ይፈቅድላት ነበር እንደማለት ነው። ኋላም በ983 ዓ ም የተከሰተው የመንግሥት ለውጥ ኢህአዴግ በትረ ሥልጣኑን ሲረከብ ኤርትራን በማስገንጠል ሁሉም እንዳልነበርም አደረገው። ይህም ክስተት ከላይ ያነሳናቸውን የታሪክም ሆነ የጂኦግራፊ ማሳያዎች ነበርና ትዝታ እንዲሆኑ ማደረጋቸው ኢትዮጵያም ያለ ባሕር በር እንድትቀር ተደረገች። ይህ የወቅቱ ውሳኔ በቀይ ባህር ላይ በርካታ ወደቦችን በዘመናት መካከል ያለሙት ኢትዮጵያውያንን የባህር በር እንዲያጡ ያደረገ ሶት ድምዳሜ ዛሬ ላይም የመላው ኢትዮጵያም ቁጭት ሆነ። እንዳለመታደል ሆኖ ከእጃችን ወጥተዋል። ነገር ግን ያጣንበት ሁኔታ በጣም አሳዛኝ ነው። በአንድ ወቅት የነበረ አስተዳደር ጥሩ፣ መጥፎም ጎን ይኖረዋል። የባህር በር ጉዳይ በቀላሉ የሚታይ አልነበረም። ሀገርን የሚጎዳ ውሳኔ ግን ተወስኗል። አንዴ ያተነዋል ተብሎ ግን የሚተው ደግሞ አይደለም። የጋራ የሆነውን ነገር አሳልፎ የሰጠው አካል ቢኖር ዛሬ ደግሞ በጋራ ለመጠቀም የሚያስችል ነገር እንዲኖር መስራት የግድ ነው። አይ አይመለከትም የሚለው ነገር ግን መፍትሄ አይሆንም። ኢትዮጵያ በቀይ ባህር ቀጠና እንደሚገኝ ሀገር በታሪካ መክኔው ባለቤት እንደነበረ ህዝብና ሀገር የባህር በር ባለቤትነቷ ዳግም እንዲመለስ ቅቡልነት በሌለው መንገድና በህገወጥ ወጥ በሆነ ውሳኔ ያጣቸውን ከዓለም ጋር መገናኛ በር 130 ሚሊዮን ለተሻገረ ህዝቧ መተንፈሻ የሚሆነውን የባህር በር ለማስመለስ ለምን ብሎ የሚጠይቅ ትውልድ ዛሬ ላይ ፈጥራለች። ሚሊዮን ፐርሰንት እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም። ቀይ ባህርን ኢትዮጵያ ለማጣት ሰላሳ ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ በሰላሳ ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው ሌላ ሰላሳ ዓመት ያስፈልጋታል ብዬ ግን አላስብም። የራሱ የነበረን ያለውንም ያለ አግባብ የተነጠቀው ኢትዮጵያዊ ዛሬ ላይ ከመብሰልሰል ቁጭትና መሽኮር መሞቶ የባህር በር ይገባኛል፣ ያጣሁት ደግሞ በግፍ ነው፣ በዓለም አቀፍ ሕግ መሰረት ልዳኝ፣ የተወሰደውም ሊመለስልኝ ይገባኛልም እያለ ይገኛል። የባህር በር እንደ ሀገር የሚያስፈልገውን ኢኮኖሚ እድገት ከማረጋገጥም ባለፈ ለአንድ ሀገር ሕዝብና መንግስት የብሔራዊ ጥቅም ማስከበሪያ የሉዓላዊነት ሚኒስትር ማስጠበቂያም ጭምር ነው። ትዩማ የሰበው ፖርት ንበርባቸ ገልቀ በረክት እንለመታ ማ ንበርባቸ በመጀመሪያ ከድህነት ለመላቀቅ ወደብ ያስፈልጋል። እንዲሁም ሌላው የሚያስፈልግበት ዋነኛው ጉዳይ ለብሔራዊ ጥቅምና ደህንነት ያስፈልጋል። በነገራችን ላይ ለኢኮኖሚ ጉዳይ ብቻ አይደለም፣ ወደብም ያስፈልጋል፣ ለሀገር ሉዓላዊነት ያስፈልጋል። ተመልከት፣ የዓለም ሀያላኑ ቀይ ባህር ላይ ምንድን ነው የሚያደርጉት? ሁሉም እዛ የባህር ቤዝ አላቸው። እዚህ በአቅራቢያችን ወታደራዊ ቤዝ ምን ያደርግላቸዋል? እኛም ለወታደራዊ ጉዳይ ያስፈልገናል ማለት ነው። የራሳችንን ሀገር ጥቅም ለማስከበር እንጂ ሌሎችን ለመጉዳት አይደለም። በቀይ ባህር ያለው ጉዳይ በአግባቡ መከታተል ጭምር ያስፈልጋል። ነገሩ የብሔራዊ ጥቅምና ለጋራ ደህንነታችን ወሳኝ ነው። የባህር በር የቀጣይቱን ኢትዮጵያ ጣፈንታ የመበየን አቅም እንዳለውም ይገለጻል። በተለይም ኢትዮጵያ ባላት ከፍተኛ የሆነ የሕዝብ ብዛት የባህር በር አስፈላጊነቱንም ከፍ ያደርገዋል። ለዚህም የትብብር መንፈስ በቀጠናው ካሉ ጎረቤት ሀገራትም ይጠበቃል። ከሶስት አስርተ ዓመታት በላይ በትውልድ ውስጥ ታፍኖ የኖረው የባህር በር ጉዳይ አሁን ላይ ከፍ ብሎ መነሳቱ የቀደመን ታሪክ ለመመለስ የሚያስችል በመሆኑ ለዚህም ሁሉም ዜጋ የበኩሉን አስተዋጽኦ ሊያበረክት ይገባልም ተብሏል። ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን የምስራቅ ጎጃም ዞን የደጀን ወረዳ ዘመትን ቀበሌ አርሶ አደሮች ተናገሩ። በወረዳው በ2017/18 የምርት ዘመን በዘር ከተሸፈነው 36 ሄክታር መሬት ውስጥ 22 ሄክታሩ በጤፍ ሰብል በክላስተር እየለማ ስለመሆኑም ተጠቁሟል። ሰናይት ሰይፉ በምስራቅ ጎጃም ዞን በደጀን ወረዳ ዘመትን ቀበሌ በክላስተር በተዘራ የጤፍ ሰብል ላይ የአርሶ አደር ቀን ተከብሯል። ጤፍን በክላስተር ሲያለሙ ካገኘናቸው አርሶ አደሮች መካከል አርሶ አደር እናትነሽ ጓዴና አርሶ አደር መላኩ አለሙ ከሌሎች አርሶ አደር ጓደኞቻቸው ጋር ተደራጅተው ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን ተናግረዋል። በጣም አዋጭ ነው። ካምና ከታቸም ነው ጤፍ ይበልጣል። ጤፉ ራሱ ዘንድሮ ተሰትን የዘራ ነው፣ እንዲሁም በጣም በልጧል። አረምም ለመሰብሰብም በጣም ውጤታማ ስለሆነ አሁንም ወደፊት እየተጠናከርን እንድንሰራ እንፈልጋለን። ጤፍን በክላስተር መዝራት ለመድኃኒት እርጭት፣ አረምን ለማረም፣ ጸረ ተባይን ለመከላከል እና በወቅቱ ለመሰብሰብ ያግዘናል ሲሉ ተናግረዋል። ክላስተር ለማረስ የረዳን አንዱም ተባውን አገለብጦ ስለሚያጠፋልን አረም አናርምም ምንም ጉልበት ይቀንስልናል። በጣም ውጤታማነት በዚህ ማረስ የወረዳው የሰብል ምርታማነት ከጊዜ ወደ ጊዜ እየጨመረ መጥቷል የሚሉት አርሶ አደሮቹ ምርጥ ዘርና የማዳበሪያ ግብዓት ለመጠቀም እንዲሁም ሙያዊ ድጋፍ ለማግኘት በክላስተር መዝራት ከፍተኛ ጠቀሜታ አለውም ብለዋል። የዘንድሮ ሰብል በጣም ጥሩ ነው። ውቃየውም ጥሩ ሁኔታ ላይ አሁን ወደ ፍሬ እየደረሰ ያለበት ሁኔታ አለ። እና ምናልባት በክላስተር መሰራቱ ለባለሙያ ክትትልና አጠቃላይ የባለሙያ ድጋፍ ለማግኘት አመቺ ነው ተብሎ ይታሰባል። ቀጣይም በዚህ አግባብ የሚቀጥል ከሆነ አርሶ አደሩ የተሻለ ገበያ ለማፈላለግም ምቹ ይሆንለታል ተብሎ ይታሰባል። በወረዳው በዘር ከተሸፈነው 36 ሺ ሄክታር መሬት 1.5 ሚሊዮን ኩንታል ለመሰብሰብ ታቅዷል ያሉት አቶ ስለሺ በበጀት አመቱ ከ78 ሺህ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ ማሰራጨት ተችሏልም ብለዋል። እንደ ደጀን ወረዳ በዚህ አመት በ2018 ለ19 አጠቃላይ 36067 ሄክታር በሰብል ተሸፍኗል። ያው ከዚሁም ውስጥ በአብዛኛው የሚሸፍነው እንደኛ ወረዳ ጤፍ ሰብል ስለሆነ ወደ ሀያ ሁለት ሺ ሁለት መቶ ሰላሳ አራት ሄክታር የጤፍ ሰብል ይሸፍናል። ምርታማነትን ለማሳደግ ቴክኖሎጂዎችና ግብዓቶችን በዚህ አመት በሚጠበቀው ልክ አቅርበናል። የመጀመሪያው የማዳበሪያ ግብዓት በበቂ ሁኔታ ከአጠቃላይ እንደ ወረዳ ከሰባ ስምንት ሺ ኩንታል በላይ አቅርበናል። በምስራቅ ጎጃም ዞን በደጀን ወረዳ ከ19 ሺ በላይ አርሶ አደሮች በ219 የጤፍ ክላስተር ተደራጅተው እየሰሩ መሆኑም ተጠቅሷል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ጋር የ2025 የሚዲያ ሽልማት በአዲስ አበባ ተካሄደ። የሽልማት ስነ ስርአቱ ውጤታማ የአየር ንብረት ዘገባ ደህንነቱ ለተረጋገጠ ጠንካራን የተረጋጋ ቀጠና በሚል መሪ ሀሳብ ነው የተካሄደው። በመድረኩ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የጋድ ዋና ጸሀፊ ዶክተር ወርቅነህ ገበየሁ ከፍተኛ የመንግስት አመራሮችና ጥሪ የተደረገላቸው እንግዶች ተገኝተውበታል። በመጨረሻም የውጭ ዜና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ልዩ መልእክተኛ ስቲቭ ዊትኮፍ በዩክሬን ያለውን ጦርነት ለማስቆም ከዩክሬን ቡድን ጋር በፍሎሪዳ ተገናኝተው መወያየት ጀምረዋል። ሩቢያ ውይይቱ በዩክሬን የብዙሀን ሞት ማስቆም ብቻም ሳይሆን የዩክሬንን ሉዓላዊነት ለማስጠበቅና ወደ ልማት ስራዋ እንድታተኩር እድል የሚሰጥ ነው ሲሉም ተናግረዋል። በዩክሬን ያለውን ጦርነት ለማስቆም የቀረበ የሰላም ሀሳብ በሩሲያ ና በዩናይትድ ስቴትስ መካከል በድርድር የተደረሰበት ነው። የሰላም እቅዱ ዩክሬንም ሆነ ሌሎች የአውሮፓ ሀገራትን ያላሳተፈው ስምምነት ዩክሬን ግዛቷን እንድትሰጥ፣ የሰራዊቷን መጠን እንድትቀንስና የኔቶ አባል እንድትሆን የሚያስገድድ እንደሆነ እየተነገረ ይገኛል። የኃላፊዎች ውይይትም ይህንን የሰላም እቅድ ዩክሬን እንድትቀበል